ሰላም፣ የዩትዩብ ተከታታዮቼ፣ ዛሬ እንደተለመደ እናንተን የህልም ፍችሽ ይላችሁ ቀርብ ያለሁ ከህልሞቹ ጋር መቅረብ ላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ መፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ የደውል ምልክቷን መጫ እንዳደርሱ አዳዲስ ይወጣ እንዲረሳችሁ ማለት ነው ሁለተኛ ቻናል ላይ ሰብስክራይብ ያላርጋችሁ ሰብስክራይብ አድርጎ ቪዲዮን ላይክ አርጋችሁ ጀምሩ ሶስት ቪዲዮ አይታችሁ ደግሞ ካልተፈታ ካልተፈታ ካላችሁ ስል ህም ማስቀመጣችሁ እንዳደረሱ አሁን ወደ እናንተ ያህል መፍች ወስታችኋለሁ ማሚ ሰላም መቅዲ ሰላም በህልም የመብረቅ ድምፅ እና ብልጭታው አየው በእውናዊ ሊመስለኛ ምን ይሆን እባክሽ እችልኝ እሺ መብረቅ የፈጣሪ ቁጣን ነው የሚያመላክተው። የፈጣሪ ቁጣን ጸሎት ማለት ነው ሚያስፈልግ የፈጣሪ ቁጣን ነው የሚያመላክተው። አብነት ሰላም፣ ቅዴ አሳ ማስገር ምንድን ነው? አሳ እርጉስ ማለት አብኒ፣ ወንድ ከሆንክ ሚስት፣ እርጉስ ከሆነች ሴት ልጅ መውለድን ያመላክታል። አለዚያ ግን ገቢን ያመላክታል። ጥሩ። ፊኒ ፍቺ በህልም የድሮ የሀገር ልጅ ትንሽ ሽንት ቤት ውስጥ ቆማ ነበረ። እኔ ለወጣ በር ላይ ቆሜ ያቅፈኛና ከዚያ ያለቅሳል። እኔም አባብለዋለሁ። እሺ ያው ሽንት ቤት ያው ስትጠቀሚ ምናምን ካልሆነ ያየሽው ሽንት ቤት የሆነ ማስተካከል ያለብሽ ነገሮች እንዳሉ በሕይወትሽ የሚያመላክትሽ ነው። ሽንት ቤት ያው ያልተስተካከለ ነገር ካለ ማስተካከል ያስፈልጋል። ያንን ነው የሚያመላክትሽ። ለቅሶ ግን ደስታ ነው፣ ጥሩ ነው። ለቅሶ ደስታ ነው። ዮዲት መቅዲ ወንድሜ ነው፣ በህልም የማይሆነው ሱሪ አርጎ ባለጌ ወንበር ላይ ተቀምጦ አየው። እሺ ያው ልብስ ሲጠብም ሲሰፋ ምንም ጥሩ አይደለም። ያው መጸለይ ነው የሚያስፈልገው። ልብስ ጸጋን ስለሆነ የሚያመላክተው ማለት ነው። የሆነ መገኘት መሆን የማይቀበው ቦታ ላይ ሆኖ እንዲያገኝ ራሱ ያው መጸለይ ያስፈልጋል። ያንን ነው። የማርያም ልጅ ሰላም፣ የሞተች አያቴ ቤቷ ሄጄ ቤቷ በጣም ጠባብ ነች። የተወሰኑ ወንዶችም አሉ። በእውነታው ሳትሞት ዓይነ ስውር ነበረች አያቴ። በህልም እንደዛው በተቀመጠችበት ሳምኳትና በር ላይ ቆንኩ። ጨለማ ነበር። እዛ የነበሩ ሰዎች እህልሽ ተወቅቶ ተዘጋጅተዋል ከፈለግሽ መሸጥ ትችያለሽ ይሉኛል። ወዲያውኑ ዝናብ መዝነብ ጀመረ። የአያቴ ቤት ያፈሳል። እኔ አጎቴ ለምን ብዬ ሸራ ነገር ከጣራው ላይ አት ሸፍኑ አያቴ ማየት አትችልም ብዬ እቆጠዋለሁ። እዛው ሰፈር የማውቀው ክንድ ሴትዮ እሱ ምን ያርግ ትለኛለች። ቢያንስ ሸራ ገዝቶ መሸፈን ይችል ነበር እኮ እያልኳት ወደ ቤቷ ሄድን። የኔ እህል በመዳበሪያ ተደርድሮ ቤቷ ውስጥ ነበር። እህሉ ጠፋ ነው እሷ ከፈለግሽ እኔ እህሉ ጤፍ ነው እሺ ጤፍ ነው። እሷ ከፈለግሽ እኔ እገዛለሁ ስትለኝ፣ እሺ ብያት ብር ሰጠችኝ። ተመልሰን ወደ አያቴ ቤት ሲሄድ እጄ ላይ ሕፃን ነበረ። አንድ አልጋ ልብስ ውጪ ላይ ታጥቦ ተሰቅሎ ነበረ። አልጋ ልብሱ አነሳሁን እና ሕፃኑን እንዳይበርደው አለበስኩት እኔም ጨምር መንገዱን እየሄድን በውስጥ ይሄን ጤፍ ባልሸጥኩት አሁን እረካሽ ነው በኋላ ዋጋው ይጨምር ነበረ ትንሽ በቆየው እላለሁ። በአንድ በኩል ደግሞ እንኳን ሸጥኩት የት ላስቀምጠው ነው እላለው። ሌላ ደግሞ አሰሬ አየር ማረፊያ ሄደ ባለቤቴን አናምጣ ብላ እነሱ ለመሄድ ተዘጋጅተው እኔ ደግሞ ገላዬን ልታጠብ ብዬ ወደ ሽንት ቤት ገባው። ስገባ የሽንት ቤቱ በር ተገንጥሎ ሰራተኞቹ የሸትበት በር የሽንት ቤት ነው። እሺ ሽንት ቤት በር ላይ ቆሞ የተበላሸውን ሽንት ቤት ያስተካክላል። እንዴት ገብቼ ልታጠብ ነው? እኔ ወንዶች እያዩኝ፣ ትላንት ስለታጠብኩ በቃ ዛሬ አልታጠብም ብዬ ተመለሱ። ከዛ ከእንቅልፍ ነቃሁ። እሺ የሞቱ ሰዎች ሲሰሙ ጥሩ አይደለም። ክፉንልም ደጉልም ብለሽ ጸሎት አድርጊ። ዝናብ ያው ሄስጋ ፈተና እንባን ነው የሚያመላክተው። ይሄም ጸሎት በደንብ ያስፈልገዋል። ክፉንልም ደጉልም ልም ብለሽ በደንብ ጸሎት አድርጊ። ያው ጤፍ መከራ ነበር የተፈጨ ጤፍ ነው እና ደግሞ በሱ ብር ሲሰጥ ሸጠሽ ብር ስታገኝ ነው ያው ሀሳብሽ ሀሳብ ሸው ከሀሳብሽ እንደምትገላገይ የሚያመላክትሽ ነው። ጥሩ ነው። ብር ብር ነው፣ ሲሳይ ነው፣ ቆንጆ ነው። ግን ያው ጸሎት በደንብ ያስፈልጋል። ያው የሞቱ ሰዎች ሲቀርቡ ጥሩ እንደሆነ ሳለ ሲስሙን ወይም ደግሞ የሆነ እቃ ይዘው ምናምን ሲሄዱ ጥሩ አይደለም ፍቹ እና ያው ክፉንልም ደጉልምልም ብለሽ በደንብ ጸሎት አድርጊ ሌላኛው ሽንት ቤት ገላይ የሚታጠብ ያው ብትታጠቢ ፈጣሪ በደልን ይቅር እንዳለ የሚያመላክነው ግን ያው አልታጠብሽ ትናንት ታጠብ ነበር ስትኔ ነው ጥሩ ካጣት መንጻትን ነው የሚያመላክተው። ሽንት ቤት ያው ይሁን ማስተካከል ያሉብን ነገሮች ስንጠቀም ወይም ምናምን ካልሆነ ያየነው ስንሸና ወይም ደግሞ የሆነ እንትን ስንል ካልሆነ ሽንት ቤትን ብቻ ማየት የሆነ ማስተካከል ያለብን ነገሮች በህይወታችን ውስጥ እንዳለ የሚያመላክተን ነው። ስለዚህ ያው ጸሎት ማድረግ ይኖራል ብሻል ማለት ነው። ህጻናት የሚያመላክቱት መንፈስ ቅዱስን ሲሳይን ነው። ህጻናት ይዤ፣ ህጻን ልጅ ይዤ ነው በጣም ቆንጆ ነው። መንፈስ ቅዱስን ሲሳይን ያመላክታል። ልብስ ታጥቦ መሰጣት ትንሽ ጥሩ አይደለም፣ ያው ጸጋ እንደመተው ነው ያው ብር ልብስ ጸጋ ነው። እና ሲሰጣ ያው ትንሽ ጥሩ አይደለም። ያው ጸሎት ማድረግ ነው፣ ያንን ነው የሚያመላክትች። ሌላው ቆንጆ ነው። ጸሎት አድርጊ ይክናነምረልች እና ደግሞ እማ ያረፈ ወንድም አለኝ በእውኑ አለም እና በህልሜ ጸጉሩ ስ ተሰርቼ ረጅም ጉርድ ቀሚስ ከና አላባሽ ለብሼ ሽፍን ጫማ አርጌ ከላይ ወፍራም ሻርብ ነገር ደርቤ ካረፎ ወንድሜ ጋር እንሄዳለን እና የሆነ ካፌ ነገር፣ ትንሽ ዝናብ ይመጣል እና ጸጉሬን እንደ በላሽብኝ ፌስታል እንግዛ ብየው ትንሽ ሱቅ አገኘን። ፌስታል ስጨኝ ስላት አሮጌ ፌስታል ትሰጠኛለች። አሮጌ ፌስታል ገዛም ምላት አለው። ከዛ በሆነች በምታምር እቃ የታሸገ ሶስት ቢጫ ፌስታል የታጠፈ አዲስ ትሰጠኛለች። ከዛ አንደኛው ጸጉሬ ላይ አርጌ፣ ሁለቱም ቦርሳ ውስጥ ተጨምሬ ስንሄድ አየው ሄዶ ግን የሆነ ሰው ቤት ይመስለኛል። ከሞቱ ሰዎች ጋር መሄድ ጥሩ አደለም። ጸሎት አድርጊ። አሁ ክፉንን ለምን ደጉ ለምን ብለሽ ጸሎት አድርጊ። ዝናብም እምባይ ስጋ ፈተናን የሚያመላክተው ጸሎት አድርጊ። ክፉንን ለምን ደጉ ለምን ብለሽ ጸሎት አድርጊ። በደኝም እ ፀጉር መተኮስ ያው ጸጋ ነው። ጸጉር ቆንጆ ነው። ሹራቡም ቆንጆ ነው። ጉርድ ቀሚስ ግን ትንሽ ጥሩ አይደለም። ከሞት ሰዎች ጋር መሄድ ጥሩ አይደለም። ያው ክፉን የለም ደቁ ልምልም ብለሽ መጸለይ ያስፈልጋል። ያንን አድርጊ ቢቲ መቅዲ። ባለፈው ፖስት ያረግሽውን አይድ ከጸበል ጋር በተያያዘ ነው። ሁሌ ነው የማየው፣ ጸበል ልጠመቅ ሲገባ ልብሴ ባወልቀ በወልቀው አያልቅም። እናም እናደዳለው ዝምብዬ ከነደብሴ ልብሴ ትንሽ እየተጠመኩ እያለው ሌሎች ሰዎች በላይ ላይ ይገባሉ። ከዛ አይቻልም ትልና ትዘጋዋላች። እሺ ያው ጸበል መጠመቅ ንስሐ መግባት ያስፈልጋል። የሚያመላክት ንስሐ መግባትን ነው የሚያመላክተው። ያው ልብስ ጸጋ ነው ስታውልቂ ማለት በጣም ቆንጆ ነው። ጸጋ ነው ስና ያው ንስሐ መግባትን ነው። ጫወት መጠመቅ ያለ እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ ሼር ማድረግ እንዳትረሱ፣ የደህና መልክታችሁን መቅ እንዳትረሱ። ለዛሬ ይህን ይመስላል። ስቤት ተከታተላችሁን ከደባ አመሰግናለሁ። መልካም ጊዜ